ግም ነው ሙሐመድ፣ እርሱያ የሆነው ከሀብታችን በላይ ከልጃችን በላይ ከሚስታችን በላይ ከነፍሳችን በላይ ከዓለም ሁሉ በላይ የምንሳሳለቱ። ግብሩ የነጠረ ልክ እንደ ቁርአን የነበር ሐያቱ ከእሳት እንድንድን ጀነት እንድንወርስ የነበር ጉጉቱ። ከአደም ዘር በሞላ ስብዕናው የላቀ ቀለም ሳይመረጥ ሀብታም ሳይልድሃ ለዓለማት ህዝነት ከዓለማቱ ጌታ አንድ ሰው ተላከ። በረሃብ መካከል፣ በችግር መካከል፣ በጠላት መካከል ሀቅን የሰበቀ ማነው? ካላችሁኝ ማን ነው ካላችሁኝ፣ ያ ብርቅዬ ነቢይ፣ ያ መሐመድ አሚን፣ ሰርክ የሚያናውዘኝ በናፍቆት ሰመመን። አላህ ያገናኘኝ እዚያው ከሐውድ ጎን። ወዲህ የፍቅር ሰው ልብን የሚያቀልጡ በተጣሩ ጊዜ የሚስታቸውን ስም የሚያቆላምጡ፣ ወዲያ ደግሞ ጀግና ጠላት የሚያስርዱ ገና ሳይጠጉ አንድ ወር ሲቀራቸው የሚያርበደብዱ። እርሱ ነው እንግዲህ እርሱ ነው እንግዲህ ሳይን በናፍቆት ተክዞ የነበር በፍጹም ውዴታ ከአላህ ህዝነት ለኛ የመጣ ስጦታ። ፈለጉን መከተል ሐቁ ግድ የሆነው ጠቃሚ ዕውቀት ለዘላቂ ጽናት እስላማዊ ዕውቀትን በመደገፍ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ ይችላሉ ለምሳሌ፣ እንግዲህ ዛሬ በነቢያችን ሰለላሁ ዐለይሂ ወሰለም ላይ እፎይ ነው እፎይ ሳይሆን ኤፍ ነበር ማለት። አንተ በነገራችን ላይ በጣም በጣም ከምንም በላይ የዘቀጠ ቅንጭላት ያለው ሰው፣ እስከ ዛሬ ብዙ ሰው አይቻለሁ፣ ግን እንዲህ አይነት ሰው አይቼ አላውቅም፣ ስራ ሰምቼም አላውቅም። በዚህ ደረጃ ሰው ያውም ደግሞ ነቢያችን ሰለ ላሁ ዓለይሂ ወሰለም ጌታታ አብይ ወአቱ ያ ረሱል ላህ ወሰለም ያህል ሰው መሳደብ ከመሳደብ ያሳትር ያ ረብ። እኔ ግን አንድ ነገር የምናገረው ነገር ማለት ነው ነው አላህን አትፈሩ። ጌታችሁ ልባችሁ እያወቀ እ የፈጠረ ጌታ አለ ጌታ አለ ብለህ እያመንከው በልብ ግን ውስጥ ያማል ደግሞ እንዴ ማመን ቀርቶ ደግሞ ነገጧት ነገጧት፣ እዛች ዘንድ እንገናኛለን። የውመል ቅያማ ማንም የማይቀርባት የውመት መሐመድ ይሁን የአደም ልጅ በሙሉ የሰው ዘር በሙሉ ፍየሉ፣ በጉ፣ ሀብቱ፣ ምኑም ይሁን ምን ነፍስ ያለው በሙሉ የሚገናኝበት ቀን ራቁታችን ያን ትዝ የሚለው ሰው የለም። አይሻ ረዲ ላሁ አንሃ ስት ጠይቅ ነቢያችንን ሰለ ላሁ ሌ ሰለም፣ የአላ መልእክተኛ ሆይ የዛ ቀን ራቁታችንን ነው የምንቀሰቀስ? አዎ የአይሻ ነገር ግን ማንም የሚያስታውስ የለም ከበፍራቱ የተነሳ ና ታዲያ የዛችን ቀን እንዴት ልትሆን ነው? በጌታ ፊት ከአላ ስብሓኑ ተዓላ ፊት እንዴት ልትሆን ነው? እሳቸው እሱ አላህ ሱብሓነሁ ወተዓላ እያላቃቸው ነቢይ፣ በዚህ ምኑንም ምኑንም በምትገፈፍበት አፍን አፍን ከፍተህ ሞልተህ መናገርህ እኛ ነቢያችን ሙሐመድ ሰለላሁ ዓለይሂ ወሰለም መቼም ቢሆን አንጠላቸው፣ አልረሳቸው። ሙስታሒል። አንተ እንደው በቀላሉ እናትህን ትጠላለህ፣ ትረሳለህ? ሙስታሒል። ታዲያ ከእናታችን ከአባታችን ከአርብሃችን በላይ የሆኑትን ነቢያችንን ሰለላሁ አለይሂ ወሰለም እንዴት ነው እምንረሳቸው? እሳቸው ለእኛ ሳያዩ ተጨነቁልን። የተጨነቁልን እሳቸው ለእኛ ሳያው ተጨነቁልን። እኛ ደግሞ የነሱን ፈለግ የምንከተለው ለኡመታቸው ኡመታቸው ማለት አንተም ተጨምረህ ነው የነቢያቸው ሰለላሁ አለይሂ ወሰለም ኡመት ነው። እሳቸው ከመጡ በኋላ የተወለደ የዛን ቀን አንተም ከቁጥር ገብተሃል። ነገር ግን እንዴት የሆነ የምትቆም ከአላህ ስብሃነ ወተዓላ ፊትና ከነቢያቸው ሰለላሁ አለይሂ ወሰለም ፊት እንዴ ብላችሁ የምትቆሙበት ግን የምትሳደቡ ሰዎች ዋ ነብሲ፣ ያፈሩ፣ አፈሩም ግን እዛች ቀብር ስንገባ እንዴ ብላችሁ ግን አትፈሩም። ደሞ እኮ ለአንተ አማላጅ ይሆናል፣ ለእኛ አማላጅ ይሆናል። ሀቢበኑ ነቢይ ነው። እንደዚህ አቶችና ወንድሞች እናፍቃለሁ። ያ ረሱልላህ እኛ ወንድሞች ወንድሞች ህድ የለንም። እናንተማ አይታችሁን አይታችሁን፣ በእኔ አምናችሁ፣ ግን እነሱ ሳያውን ሳያውን በእኔ የሚያምኑ ይመጣሉ ያሉልን እሳቸው፣ እየተሰቃዩ ለራሴ አልለምንም አላህን አልጠይቅም፣ የውመል ቂያማ ተቀመጥ ሌለ ኡመት የብለው ያለቀሱ ነቢይ ናቸው። እሳቸው ሰለላሁ አለይሂ ወሰለም፣ ታዲያ እንደ አይነቱ ነቢ ለኡማው የሚጨነቅ ነቢ እንደዋንታፈና ማታ የምትሳም ዋልክ ላ እኒ ሌላ ለለም ካሂበላይ ቅጣት አይኖርምና አላህ ሱብሓነሁ ወተዓላ አዛኙ ረሕሙ ቤታ እሱ በዝነቱ በረመቱ ልብህን አግልጦል ወደ እስልምና ግባ ነው። ይሄ ነው የሬዲዮ አማላጅ ምልክት፣ እርግማንም ከሆነ ምክንያቱም፣ ምን ያህል ይሰማ ይሆን ስታውቃቸው፣ ነቢዩ ሰለላሁ አለይሂ ወሰለም ስታነብ፣ ስትማር፣ ስትቀራ፣ አሁን በዚህ ዲፍንቅል ቅጭላትህ ጠላውን በምተጋፈፍበት አፍህ አሟልተ መናገርህ፣ እኔ ወላሂ በጣም ስቅቅ የሚል ለእናንተ ለተናገራችሁት እኔ እንዴት እንደምሳቀቅ በዚህን ደረጃ እንዴት ነው ሰው ዝቅ የሚለው? አረ ተው ባካችሁ ባካችሁ ባካችሁ ባካችሁ፣ ታውን እኛን ደርስባችሁ። ለኮም ዲኑ ኮሞል እየ ዲኒ የመሐመድ ሰለላሁ አለይሂ ወሰለም አንድ ወር ያንተን እናምልክ አንድ ጊዜ የእኛን ከዛ ወደ ማረከን እንገባለን ብለው ጠየቋቸው ቁረሾች። አላህ ሱብሃነሁ ወተዓላ ግን ሱረቱን ካፊሩን አወረድ ብላ በላቸው። የመሐመድ

ሰው እንደዚህ ከተባለ በቁርአን በአላህ ቃል ይሄን ያህል ከተነገረ፣ አንድ ሰው መጣራት ካለበት ይጣራ፣ መብቱ ነው። ነገር ግን የዚህን ያህል በቆሸሸ ንግግር ለምን ነው ሰውን ስም የምታፋጭው? አንተ አንዴ ነው የተናገርከው። አሁን ደግሞ መተዋል። ደንቆሮዎች። እኔም ሞ ፎይ ነኝ። ታዲያ ከዝንብ እኮ ማር ማር አይጠበቅ ደሞ አሉ። ጥሩ ክርስቲያን ወገኖቻችን የሚያስቡ አገርን የሚያስቡ ታው ብለው የሚናገሩ ኮሜንት ላይ ደግሞ የሄዳችሁ የምትተፉ ታው ታው ይሄ ነገር በሃይማኖት የተነሳ እንደሆነ እኛ ሀገራችንን ብላ አንሷት ነው የዚህ እየታመሰች እንደ ቆሎ፣ አምስት ዓመት ስድስት ዓመት ሙሉ። አሁን ሌላ ነገር ቢነሳ አሁን ሰው የሚተፍ ይመስላችኋል? እናንተስ ክርስቲያን ወገኖች በአረብ ሀገር በሰው በሙስሊም ሀገር ተበትናችሁ ያላችሁ ስደተኞች፣ እናንተስ አሁን የመዳም ኔትወርክ ወይም ደግሞ ይሄ ኢንተርኔት እንደ ፍለሽ ያዘልልሻል፣ ነገስ አንገትሽን ስትታነቂ እሱ ቁጭ ብሎ የምትናገሪበት ኔትወርክ ላይ ቁጭ ካሽበት ቤት ነገር ቢነሳ ማለት ነው። ይህን አስባችሁታል? ታው ግን እንኑር፣ ታው ተከባብረን። ይች ዱኒያ ነቀሪ ናት። ምክንያቱም እናንተ የሰራችሁትን ለእኔ አይሆነኝም፣ እኔ የሰራሁት ወንጀል ለእናንተ አይሆናችሁም። ሁላችንም ስራችንን ይዘን ከጌታችን ፊት እንቀርባለን። የዛን ሰዓት ምርቱ ከገለባው ይለያል፣ ምርቱ ከገለባው ይለያል። ለምን ነው? ምክንያቱም ያ የእውነት ቀን ነው። አሁን እንደፈለገ ማንኛውም ሰው የዋሽ የዝደድ ይሳደብ፣ ግን የዛን ቀን ዋ ነብሲ ያሌተኒ ቀደምቱ ሊ ሀያቲ ያረብ፣ ጌታዬ አንዴ ወደ መሬት በመለስከኝ ወደ ዱኒያ በመለስከኝ፣ ለምን ኸይር ነገር እንዲሰራ የምንልበት ቀን እኳለ አለ። ያ ሳይመጣ ብንጠነቀቅ። ሁሉም የፈለገው ማብለክ መብቱ ነው። ማንም የሚቆጣጠረው የለም። ነገር ግን እባካችሁ የምኖርበት ማንንም የማንንም፣ ለምን ውሻ አያመልክም? ያምልክ መብቱ ነው። እኛ ሙስሊሞች ደግሞ የፈለግ ነው ማምላካችንን ማምለክ መብታችን ነው። ስለዚህ አዲበን ተከባብረን ልንኖር እባካችሁ፣ ባካችሁ፣ ባካችሁ። ታው ነገ ጧት የምንለድ የሚባቀል ትመጣለች። ታው ወላሂ እኔ በጣም ነው በጣም ውስጤ በጣም ነው። በዚህን ደረጃ ሰው ዝቅ ማለት ለምን አስፈለገ? ለዚች ለምትቀረው እድሜ ለቀሪቱ ዓለም ለዚች ለቀሪቱ፣ ባካችሁ፣ አባካችሁ ሀገራችንን ሰላም ያርገልኝ። ታው እኛ ሰው ሀገር በሰላም ባለበት ሀገር ብንኖርም ሀገራችን ለልጆቻችን፣ እነታቻችን፣ እህቶቻችን፣ እሞቻችን የት ነው። በዲን ዙሪያ በሃይማኖት ዙሪያ ደግሞ አትንጡ ባካችሁ። ነው ግቡ። ሁሉም የፈለገውን ማምለክ ማመን መብቱ ነው። በቃ አትድረሱብን። ሙስሊም ማንም የማይደርስም ምክንያቱም ምን ካልጠንቀቆ ምን እንደሚመጣበት ምን እንደሚሆን በአላህ የሚያስጠይቀዋል። ዲናቸውን አንዶችን አድርሽ እና ተግናቾን አትሰደዱ። የናንተ እንዲን መልሰው ይሰርባሉ። ነው ታይ ቢኛ እንተ ጋርና መናገርም ማንጣትም ካለብን በንግግር ነው በተግባር